እውነት ለመናገር ያክል ቪዲዮ እየጠበቅኩ ነበረ። ሩታ የለቀቀችውን ፎቶ ሁላችንም አይተናል። ቁጭ ብዬ ቪዲዮ እየለቀቅኩ ነበረ፣ እየጠበቅኩ ነበረ። እኔ ነኝ ቪዲዮ የምለቀው። እኔ ራሴ እኮ ዞሮብኛል። ጭራሽ ሩታ ወደ ቤተሰቦቿ ሄደች። ነገር ግን ዛሬ ከቤተሰቦቿ ተገናኝታለች። ከምንም በላይ ደስ ይላል ከቤተሰብ ጋር መገናኘት። ግን ከሩታ የተማርኩት ነገር እና በቃ የተገነዘብኩት ነገር በጣም አንድ ነገር አለ። ምን መሰላችሁ ውዶቼ? በዚሽ ምድር ላይ ስትኖሩ ጥሎ የማይጥላችሁ አንደኛ ቤተሰብ ነው። ሩታ ግን አብረሽን ብላ መታ ነበረ። አብሮ ኖረዋል፣ ከአንድ ዓመት በላይ ትዳርን መስርተዋል፣ የትዳርን ወጉን አይተውታል። አብረሽ ጥፋተኛ ነው እያልኳችሁ አደለም። አብረሽ ጥፋተኛ አደለም። አሁንም ስነግራችሁ ደግሜ አብረሽ ምንም ጥፋት የለበትም። ሩታ ነች ጥፋተኛዋ። ዛሬ ከቤተሰቦችሽ ስለተገናኘሽ በቅድሚያ እንኳን ደሳለሽ። ሰላም ሰላም ሰላም ሰላም፣ ጤና ይስጥልኝ፣ እንደምንቆያችሁ የኔ ቻናል ተከታታዮች ሰላማችሁ ዛልኝ በያላችሁበት። ይሄን ቪዲዮ ላይክ ሼር አድርጎ ሀሳብ አስተያየታችሁን በኮመንት አስቀምጡ። እኔ ዛሬ በጣም ማውራት እንፈልገው ነገር አለ። የምሬን ነው የምላችሁ ውዶቼ ሩታ ከቤተሰቦቿ ልወልድ ሄዳ መገናኘቷ በጣም አሪፍ ነው፣ ጥሩ ነገር ነው። የእሷ ቤተሰቦቿ ዛሬ ነው ወይ ትዝ የሚሏት? እናት አባቶቿ ዛሬ ነው ወይ ትዝ የሚሏት? ትናንትናኮ ለወንድ ብላ ከርታቸዋለች፣ ጥላቸው ወታለች። አረለም ዛሬ ዞራ መግቢያ መግቢያ እንደሆነ ቤቷ ዞራ መግቢያ እንደሆነ ቤቷ። የእናት ያባቷ ቤት ማለት የእሷ ቤት ነው፣ የተወለደች ያደገችበት ቤት ነው መሆኑን ያ ነገር ዛሬ ነው እንዲህ የሚገባት፣ ዛሬ ነው እንዲህ የምትረዳው። እኔ ሩታም በሆን ምን እንደማድረግ ልንገራችሁ። ለአብርሽ ለአፈቀርኩት ፍቅረኛ ስል ሁሉን ነገር ትቻለሁ አይደል? ሁሉን ነገር ከተውኩትኝ የኖርኩለት አብሮኝ የኖረ ወንድ ፍቅረኛ ወይንም ባሌ እንበለው ተቻቸዋሉ አረል ለሱ ስል ቤተሰቦችን መጠቼ መጥቼ፣ ታዲያ እዚህ ወንድ ላይ ወንድ ልጅ ላይ መላላጥ ነው ያለብኝ ወይስ በክብር መኖር ነው ያለብኝ? እሷ ከመረጠችው እሱ ከመረጣት አክብሬው ነው መኖር ያለብኝ ወይስ ይሄን ምንቅር ምንቅር ማለት ነው ያለብኝ ወይንስ ጭቅጭቅ ነው ያለብኝ ወይንስ መጠርጠር ነው ያለብኝ? ሩታ እኮ አብርሽን በብዙ ነገሮች ጠርጥረዋለች። በሄርሜላ ጠርጥረዋለች። ልጅ አለህ ብላ ጠርጥረዋለች። ዲኤን ተመርምሮ በራሱ እንኳን ልጅህ ነው ያለችው ሴት ናት። አያችሁ የመጣችበትን እንኳን ዋጋ የከፈለችለትን ህይወት እራሱ እረስተዋለች። ዋጋ እንደከፈለች ምንም አልተረዳትም፣ አልተሰማትም። ታዲያ ዛሬ ሁሉ ነገር አብቅቶበት አልፈልግህም ብለው እንፋታ ብለው ምናምን ገፍተው አብርሽን ገፋችሁ እንጂ አብርሽ አልገፋትም ቤተሰብ አብረሽ አልገፋትም። እሷ ነች የገፋችሁ። ዛሬ ዞራ የት ነው የገባችሁ? ቤተሰብ ዋጋ ነው። ቤተሰቦቿ ግን አልተረገጡም። በእሷ ምክንያት አላስረግጠቻቸውም። አስረግጣችኋለች። ዛሬ እናት አባት የወለደውን አይጥልም አይደለ? እጃቸውን ዘርግተው በእንባ ተናንቀውን የተቀበሏት እንኳን ልጄ በሰላም መጣሽ ብለው ምግብ አዘጋጅተው አያችሁ። የእናትና የአባት ሆድ መቼም ቢሆን አይቀየርም። መቼም ቢሆን አይርቅም። እኛን እንራቅ ብንል ራሱ ሊርቅ አይችልም ነገር ግን ለማይዘልቅ ነገር እርግጠኛ ላልሆንበት ነገር ቤተሰቦቻችንን መስዋዕት አናድርግ ለማለት ፈልጌ ነው ባጭሩ የተገናኝን ይመስለኛል በሀሳብ አሁን እሷ ቤተሰቦቿን መስዋዕት አርጋለች ነገር ግን መስዋዕት እንዳደረገችለት እራሱ አልመሰላትም ያ ህይወት ማለት ነው ያለምንም በተልካፍሻ ነገር ጠርጥረው በተልካሻ ነገር ጠርጥረው ጭራሽ ፍች ጠየቀች እንፋታረች ይሄ እኮ ጥጋብ እኮ ነው። ዶራር እኮ አጥግቧት ነው እንጂ እኮ አብርሽን ጠልተው አይደለም። አብርሽ እኮ በሚሊየን ሴት የምትነጠፍለት ወንድ እኮ ነው። ምን ሆነሽ ነው? በጣም ስነ ስርዓት አለው። ለሴት ልጅ ክብር አለው። መልካም ልብ አለው። ወንዳ ወንድ ነው። ለማንንም ተልካሻ ሰደበኝ ብሎ መልስ አይሰጥም። ቆራጥ አሞተ ቆራጥ ወንድ ነው። አንቺ እንደናቅሹ ወይንም አንቺ እንደ ሳልሹ አይነት ወንድ አይደለም። እንደ አብረሽ አይነት ብትፈጠፈጭም ብትወድቅም ወድቀሽ ብትለምንም ማለት ነው አታገኝም። ገብቶሻል? አይለምንሽም። ራሱ ዞር ብሎ አያይሽም። ዛሬ እኮ ከሄርሜላ ጋር ፏ ብሎ ነው የመጣው። ፎቶ ተነስተዋል አብረው ማለት ነው። ይህ ሁሉ እንዲሆን ያደረግሽ አንቺ ነሽ። ዋናው ፈጣሪ በሰላም ሁለት ያደርግሽ፣ ይሄ ነው ምኞቴ። ግን አንዳንድ ጊዜ እንማር ከሰው ህይወት ውዶቼ ከሰው ህይወት እንማር። ህይወት የሰው ህይወት ሊያስተምርን ይገባል። ነገስ የእኔን ህይወት ስኖር ምን አይነት ህይወት ነው የምኖረው? በምን አይነት ህይወት ውስጥ ነው የማልፈው? እኔስ ብሆን እኔ በእሷ ቦታ ብሆን፣ ይህንን ህይወቴን እንዴት ነው ማስተካከል ያለብኝ? ትዳር ማለት ህይወት ነው ውዶቼ። ይህ ዘንብላችሁ የምትገነቡት አይደለም ስንት ውጣ ውረድ አይታችሁበት የምትገነቡት ህይወት ነው። ይሄን ምላችሁ ግን ኖሬበት አይደለም ኖሮበት የሚያውቁ ሰዎች ስለሚነግሩኝ ነው። እኔ ከትላልቅ ሰዎች ጋር አወራለሁኝ፣ ምክራቸውን እሰማለሁኝ፣ የኖሩትን ህይወት ያካፍሉኛል። ገባችሁ። ስለኖራችሁበት አይደለም የትዳርን ጥቅም የምታቁት ወይንም ጉዳት የምታቁት፣ የኖሩበት ሰዎች ራሱ ሲነግሯችሁ ጆሮችሁን ከፍታችሁ አዳምጧቸው፣ ከዛ ጉዳቱንና ጥቅሙን ታገኝታላችሁ ምናልባት ስለ ጥሩ ነገር የሚወራችሁ ሊኖር ይችላል ስለ መጥፎም ሊያወራችሁ የሚችል ሰው አለ ሊኖር ይችላል ነገር ግን እኔ ከሩታ ህይወት ምንም አልተማርኩም ምንም ለምን ቤተሰቦቿን መስዋዕት አደረገች ቤተሰቦቿ ተሰደቡ እሷም ተሰደበች አብርህንም አሰደበች ነገ ደግሞ የሚወለደውም ልጅ ሊሰደብ ይችላል ለምን ሩታ በሚዲያ ስትረገጥ ስለኖረች ስትሰደብ ስለኖረች ዛሬ እንትን እርጉዝ አይደልሽም ምናምን ስላሏት እኔም ብያት አለሁ በእርግጥ ስላልናት እኔ አልዋሽም ሆዷን ገልብጣ መጣች አያችሁ በራሷ አትተማመንም እኔ ሩታም ብሆን በራሴ እተማመናለሁ ምን አገባኝ እኔ እኔ እኔ ነኝ አለቀ የኔ ህይወት ማንም አይኖረውም አይኖረውም ዋናው ማክበሬ ነው። እናንተን ላክብራችሁ፣ እናንተ አታክብሩኝ፣ ናቆኝ፣ ስደቡኝ ከፈለጋችሁ። ግን ለእናንተ የሚገባችሁን ክብር ከሰጠኋችሁ ችግር የለብኝም። የፈለጋችሁትን ያክለኔን መጠርጠር ትችላላችሁ። እምነት የግል እንጂ የጋራ አይደ